ይህ አዋዜ ግልብጥ ዓለም ነው። የስሮል ሌይብ የተሰኛ የአሜሪካ ኒውጀርሲ ነዋሪ በአንድ ዩናይትድ አየር መንገድ አብራሪ ላይ የመሠረተው ክስ ቅንድብ አስነሳ። ኦርቶዶክስ ይሁዲ የሆነው ከሳሽ አየር መንገዱን በበረረበት አንድ አጋጣሚ ከደመና በላይ በአውሮፕላኑ አብራሪ የደረሰበትን ውርደትና ቅሌት ይዘረዝራል ክሱ። ፓይለቱ ክፋቱ። ጊዜው ጃንዋሪ 28 በጦቢያ ጥር 1 ቀን 2017 ነበረ። ከ10,000 ጫማ ከፍታ በላይ አውሮፕላኑ እንደ ፊሻሌ ጥይት እየበረረ ሳለም ሀያኛው ደቂቃ ላይ መንገደኛው መጣበት። አዎ፣ መጣበት። በዚህ የተነሳ የሚመጣበትን ቢያውቅ ኖሮ ለዚህ ለካፊ የተፈጥሮ ጥሪ ምላሽ ነፍጎም ከአንድ ሰዓት ከ40 ደቂቃ በረራ በኋላ ከአየር ወርዶ መሬት ሲደርስ ያደርሰው ነበር ወይ? ቀና አውቁ ወደ ጥር 20 ሰማይ እንመለስና ይስሮል ልዩብ የደረሰበትን እንመልከት። የዩናይትድ አውሮፕላን በረራ 20 ደቂቃ እንደሞላው ከሳሽ ከወንበሩ ተነሳና መጸዳጃ ቤት ፍለጋ ወደ አውሮፕላኑ ጓሮ ሄደ። የመታጠቢያ ቤቱን በር ከፍቶ ገባና ከውስጥ ዘግቶ ተቀመጠ። አስር ደቂቃ አለፈ። በረራ ከሜክሲኮ ቱሉም ከተማም ወደ ሂውስተን ነበረ። በዚህ በረራ ጦስ ከሳሽ ለደረሰበት ሽቅብ ቁልቁል ውርደትና ቅሌት ከአብራሪው በተጨማሪ የአሜሪካንን የሀገር ውስጥ ጉዳይ ሚኒስቴር ባልደረቦችንም ደርቦ ከሷል። ምክንያቱም የሰማዩ እንግልቱ ሳያበቃም ሲወርድ ደግሞ የሚኒስቴሩ ፖሊሶች አውሮፕላን ውስጥ ድረስ ገብተው እጆቹን በካቴና ጠፍረው በአየር ማረፊያው መሃል ከነጓደኛው ጓደኛው እየነዱ ማቆያ ጠባብ ክፍሎች ውስጥ አስረው ሻንጣዎቻቸውን እስኪፈትሹ ድረስ ወደ ኒውዮርክ ያደርጉት የነበረው ኮኔክቲንግ ፍላይት እንዲያመልጣቸው አድርገዋል። በኋላ ላይ በነጻ ትኬት ተመልሰው እንዲሄዱ ተደርጓል። አየዛለት የደረሰባቸው እንግልት ሊዮብ መታጠቢያ ውስጥ አስር ደቂቃ ያህል እንዳስቆጠረም የአውሮፕላኑ አብራሪ ወይም ፓይለቱም ሲባግ ወደ ተባለው የሽንት ቤት ተቀማጩ ጓደኛ መቀመጫ ድረስ መጣና ጎን ለጎን ነበር የተቀመጡት። ጓደኛን እስቲ ለምን እንደቆየ ጠይቀው ይለዋል። ሴባግም የተባለውን አደረገ። ሊዮብም እወጣለሁ ትንሽ የሆድ ድርቀት ስላስቸገረኝ ነው ሲል ለጓደኛው ነገረው። ጓደኛውም መልእክቱን ለበረራ አስተናጋጁ አደረሰ። ሌብ አሁንም እንደ ተቀመጠ ነው። አብራሪውም በቁጣ ፈረስ ሰውዬ ነግሬ ያለው ለቀት፣ ወጣ፣ አንዶን ውጣ ሲል አምባረቀ። በሩ ላይ ቆሞ ሌብም ፍርጃ ሆነብኝ እኮ ነው ወንድሜ፣ አሁን ወጣው እየጨረስኩ ነው ሲል መለሳ! አብራሪው ከዚህ በላይ መጠበቅም ሆነ መታገስ አልቻለም። የመታጠቢያ ቤቱን በር ቁልፍ ሰብሮ በርግዶ ገባ። ባለታሪካችን ሌብ የውስጥ ሱሪው ወይም ፓንቱ ከጉልበቱ በታች እንደወረደና እንደተቀመጠ በሩን ሰብሮ የገባውን የሰው አውሎ ነፋስ በመደንገጥና በመገረም አፍጦ አየው። እጁን ይዞ ወደ ውጭ ስቦ አስወጣው። ይህ ሁሉ ሲሆን መንገደኛው ከጉልበቱ በታች ላስቲኩ ተለጥጦም አላራምድ ያለውን ፓንት ሽቅብስቦ ሐፍረተ ሥጋውን ለመሸፈን ጊዜ ሳያገኝ ጓደኛው ሲባግ ከፊት ከፊት እየመራው የአውሮፕላኑ አስተናጋጅና የኋላ መቀመጫ ላይ የነበሩ መንገደኞች አበስ ገበርኩቴ በሚያሰኝ ድንጋጤም እርቃኑን እያዩት ከኋላው ፓይለቱ እየገፈተራቸው ወደ መቀመጫው በቅሌት መሄድ ነበረበት። ይህ ሁሉ የክስ ማመልከቻው ላይ የሰፈረ ነው። ሌብ በክሱ እሳት በጨርቄ የሆነው አብራሪ ያደረሰበትን ጥቃት ቀሚስና ውስጥ ሱሪዋን በአስገድድ ወደ ፋሪም በጉልበት አወላልቃ መለመላዋን የተደረገችን ሴት ያህል ወሲባዊ ጥቃት አድርጎ እንደሚቆጥረው ጠቅሶ ከሷል። በመንገደኞች ፊት ራቁቱን ላንቲካ መሆኑም በአፍረት ያሸማቀቀው መሆኑን በክስነት አስመዝግቧል። ጓደኛው ሲባግ ከፊት ከፊቱ እየሄደ ጓደኛውን ይዞ ወደ መቀመጫው እየሄደ ሳለም አብራሪው መቼም ንዴቱ የሚበርድ ሰው አይደለም፣ ከኋላ እየገፈተራቸው ሁለቱን መንገደኞች በይሁዲነታቸው ደስ የማይሉ ቃላት እያጅጎደጎደ የይሁዲ ሥራ ነው ማለቱም ተጠቅሰዋል። ከእንዲህ ያለ እንግልት ሁለት ሰዓት በረራ በኋላ ሂውስተን ሲያርፉ ደግሞ ግማሽ ደርዘን የሚሆኑ የጉምሩክና የኬላ ጠባቂዎች አውሮፕላን ውስጥ ገብተው እጆቻቸውን በካቴና አስረው ጓደኛሞቹን መንገደኞች ከአየር ማረፊያው መሃል እየገፈታተሩ ወስደው ሻንጣዎቻቸውን ፈተው እስኪጨርሱ ድረስ ማረፊያ ቤት አስቀምጠዋቸው ነበረ። መንገደኞቹ እንደተናገሩት እጃቸው የታሰረበት ካቴና ህመሙ ለቀናት ቆይቶባቸዋል። ነገሩ የሚያሳዝን የሚያስቅም ነው። አብዝታችሁ አየር የምትሳፈሩ አድማጭ ተመልካቾች ካላችሁም የሆድ ድርቀት እንዳለባችሁ የሚያረጋግጥ የምርመራ ውጤታችሁን ኮክፒት አንኳኩታችሁ ለአብራሪው ሳታሳዩ በፊት መታጠቢያ ገብታችሁ ቀበቶ አትፍቱ እንላለን። አላበዙትም? እንዲህ እነዚህ ፓይለቶች ሰማዩን የገዙ መሰላቸው እንዴ! ሰማይ ኮ የእግዚአብሔር ነው። አረንሽቴ ጉዳይ አጣሽ። አሜሪካ ውስጥ ጄታን ጊልደር የተባለ የ32 ዓመት ጎልማሳ ነባር ሌባ የዋጠውን ማስተፋት ቢያቅታቸው በቁጥጥር ስር አውለው ካይነ ምድሩ ወሰዱባት። ሌቦ ሳሌ ጄታን ጊልደር ዓለም ዘመናዊ የሆኑ ዲታዎች ብቻ ከሚገበዩበት ቲፋኒ የተባለ መደብር ዘው ብሎም ሁለት ከዳይመንድ የተሠሩ የጆሮ ጉትቻዎችን አፍ ውስጥ ቸረቸመና በቀጭን ምራቁ ግፊት ዋጥ ስልቅጥ አደረጋቸው። መናጢው ጊልደር እንዲህ ያለ የነቢዮንሴና ሻኪራ መደብር ውስጥ አልፎ ሊገባ የቻለው ራሱን የአንድ ዲታ ቅርጫት ኳስ ተጫዋች ረዳት አስመስሎ ለማቅረብ በመቻሉ ነው እንጂ ከጆሮ ጀርባ ቅልጥ ብሎ የሚታየውን ድህነቱን ቢያዩ ኖሮ ደፉን ደፉን አያሳልፉትም ነበረ። ተሳካለትና የመኳንንትና የወይዛዝርት ቪአይፒ ሳሎን እንዲገባና እንደ ልቡ እያነሳና እየጣለም የሚገዛውን እንዲያማርጥ ፈቀዱለት። ከዛም ማጀሪው የመደብሩን ሰራተኞች ትኩረት አንድ አፍታ ወደ ሌላ አቅጣጫ አስቀየረና ሁለት ዳይመንድ ልጥፍ የጆሮ ጉትቻዎችን አንስቶ በህልውናና በሁለመና አቅሙና ቆራጥነት ተፈታለካ። ፖሊሶች ከሱ ባልተናነሰ እልህና ፍጥነት እንደ አዳኝ ውሻ ተከተሉት። ከኋላ የሚያባርሩት ፖሊሶች ያዙት ማለት ይቺ ኩክንያም ህይወቱ ብቸኛ ልዕልናና ሀብቷ የነበረውን ነጻነቷን ተገፋም ወህኒ ቤት ለዘመነ ፍዳ እንደምትወረወር ጠንቅቆ ያውቃል። ስለዚህም በህሉናና በሁለመና ወሮወጣ። ይዞት የተፈተለከው የጆሮ ጉትቻ ብቻ ሳይሆን የጣት ቀለበትም ነበረ። ዳይመንድ አልማዝ ቀለበቷን አውቆሚውን ሳያውቅ ጣላች። ከወደቀችበት ለማንሳት የአያሌ ፖሊሶች አንገቶች ተጎነበሱ። እሱን ግን አልተውትም። ሩጫው ቀጠለ። ፖሊሶቹ በትርፍ ሰዓት 100 ሜትር ኦሎምፒክ ተወዳዳሪ ያክል ነበሩ። ትንፋሻቸው ማጅራቱን ሲያግለው ተሰማው። ደረሱበት። አጅሬው ሳያመነታም ሁለቱን የዳይመንድ የጆሮ ጉትቻዎች እንደ ቆሎ ቅሞ እንደ ክኒን ዋጣቸው። ውሃ አላስፈልገውም። ሌባ ምራቁ ይበዛል የተባለ ለዚህ ነው። አዩት አፍ ውስጥ ቸርችሞ ሲወጣው፣ እስር ቤትም ወሰዱት። እዛም እንደደረሰ አንዱን የፖሊስ አባል ሌቦሳሌው ሚስተር ጊልደር ወንድሜ፣ ሆዴ ውስጥ ባለው ነገር ልከሰስ ነው እንዴ ሲል የህግ ሀሳብ ጠየቀው። ፖሊስ ሞላጫ ውጦታል ተብሎ ከታመነው ዕንቁ ዋጋ የተነሳ ሚስተር ጊልደርን እንደ ቅርስ ዕቃ በጥንቃቄ መጠበቅ ነበረባቸው። ነገሩ የሆነው ባለፈው የካቲት 19 ቀን ነበር። የቅርስ ዕቃውን ሌቦ ሳሌን ከእስር ቤት አውጥተው ወደ አቅራቢያው አንድ ሆስፒታል ይዘው መሄድ ነበረባቸው። ኤክስሬይ ጥንዶቹ የጆሮ ጌጦች አንጀቱ ውስጥ ቁልጭ ብለው ታዩ። ይሁንና ጊዜ ወሰደ። ሌቦ ትኩስ ከበራድ እየተመገበና ጭማቂ እየጠጣ በሆስፒታል መታጠቢያ ክፍል ውስጥ እዳሪ ሲቀመጥ በፖሊሶች አጃቢነት ሆና የሆነ ዕቃ ላይ የተቀመጠው ዐይነ ምድርም ከጨረቃ ላይ ተቆንጥሮ እንደ መጣ አፈር በጥንቃቄ ይመረመር ዘንድ በታላቅ ሥነ ሥርዓት ተጠበቀ። ብታምኑም ባታምኑም 15 ቀን ፈጀ። የፖሊስ መርማሪዎች ስራቸው ከቢሮአቸው ውጪ ሆስፒታል ውስጥ ሆኖ ሰነበተ። በ15ኛው ቀን ዩሪካ! ተአምረኛው ዶሮ የአልማዝ እንቁላል ጣለ። እላዩ ላይ ያለው ሲሪያል ቁጥር ሌቦ ከቲፋኒ መደብር ይዞ የተፈተለካት መሆኑን በተጨባጭ አስረዳች። ከዛ በኋላማ ምኑ ቅጡ። የዓለማችን ውዱ ሌባ የወርቅ እንቁላሉን ከጣለ በኋላ ከረከሰ ወደ ተልካሻና ወራዳ ሌባ ተቀየረ። ከሆስፒታል ወጥቶ ለዓመታት ፀሐይና ጨረቃ ወደማያይበት የወህኒ ጨለማ ተወረወረ። ደግነቱ ለ32 ዓመቱ መንታፊ እንዲህ አይነቱ ዕጣ ፈንታ አይሞቀው አይበርደው ብረት ነበረ። ኮሎራዶ ውስጥ ብቻ በተለያዩ ኃጢአቶቹ ምክንያት 48 የስር ማዘዣዎች የተቆረጠበት ፕሮፌሽናል ሌባ ነው። እንደ ክኒን የዋጣቸው ጥንድ እንቁ የጆሮ ጌጦች ዋጋ 769500 ዶላር ነው። በኢትዮጵያ ገንዘብ 100 ሚሊዮን 35 ሺህ ብር ማለት ነው። ለመሆኑ ይቺ ከዓይነ ምድር ውስጥ ተቆፍራ የወጣች የታጠበችና ሽቶ የተቀባች እንቁ የማን ጆሮ ላይ ተንጠልጥላ ይሆን? ያለው ማማሩ ያጣ መልክ የለው አለዋጋይም። ይህ አዋዜ ልዩ ግልብጥ ዓለም ነው። በነገራችን ላይ አድማጮች፣ አዋዜ ልዩ ሳብስክራይበሮች ቁጥር ከመቶ ሺህ እያለፈ ነው። እናመሰግናለን። ላይክ ሳብስክራይብ ሼር አድርጎ